ቦራ እንግዲህ በአዲስ ሙዚቃ መጥቷል ማለት ነው። ሀይሚዬ እንግዲህ የአብዱኪያር ሙዚቃን ተጋብዘሻል ማለት ነው ነውና፣ እንግዲህ ሀይሚዬ አልያዝ አልጨበጥ ብለዋለች እና ነገሯ ሁሉ እንደ ዥዋዥዌ እያለ ነው ብሩክ ማለት ነው። እና እንደ ዥዋዥዌ ሁኗል ነገሯ፣ አንድም ጽናት የለም ጸጉሯ ነው። አዎ ነገሩ ቀበጥ ነው። ውሎና ዳሯ በሚለው ዘፈን የብሩኬያርን ዘፈን ታውቁታላችሁ። እና እኔ በጣም ነው የሳኩት፣ የምሬን ነው የምላችሁ። እና እዚህ ጋር ስትሆን እዚያ ጋር ይታያታል፣ እዚህ ጋር ስትሆን እዚህ ያምራታል አልወደደችኝ ወይ፣ አልጠላችኝ እያመነታች አሰቃየችኝ። ወዳኛለች ስል ትርቀኛለች፣ ቀረበችኝ ስል ትሸሸኛለች ይላል ጉራችን ማለት ነው እና ሀይሚ ተጋብዘሻል ማለት ነው። እንግዲህ ለጉራ አልያዝ አልጨበጥ ብለዋለች ለሀይሚ ማለት ነው እና እንግዲህ ጉራ ይሄን ዘፈን ጋብዟታል ማለት ነው እና በጣም በጣም በጣም የምሬን ነው የምላችሁ፣ እና አስገርሞኛልም አስቆኛልም። አይዬ እንደ ዥዋዥው የሆናብኛለች ቀረበችኝ ስል ትሸሸኛለች እያለ ነው ብሩክ ማለት ነው እና እንግዲህ ትናንትና በተሰራው ቪዲዮ አይታችኋል። ሰሞኑን እንግዲህ ቦራ ጠቅልል አድርጎ ነው የዘፈነው ማለት ነው እና ከተጀመረ አንስቶ እስካሁን ይመስለኛል። ትናንትና እንግዲህ አይታችኋል የተሰራው ቪዲዮ ሶሲ ሃይሚን እጇን አንስታ በመማታቷ የፈለገ ነገር ቢሆን ብዙዎቹን አስቆጥቷል። እውነት ለመናገር ማለት ነው በጣም በጣም እንዴት ክብር የላትም በሚዲያ እንዴት እጇን አንስታ ለሁለት ጊዜ ትማታለች? ለሁለተኛ ጊዜ በሚለው ብዙዎቹን አስቆጥቷል የምር ማለት ነው። እና በጣም ነው የሚደብረው። በጣም ሶሲ ከልክ እያለፈች ነው። የልብ ልብ ተሰምቷታል ማለት የፈለገችውን ነገር መናገር ትችላለች። ከቻለች ልክ እንደ ሀይሚ በንግግር ማስረዳት ትችል ነበረ። ጠርታ ለማስረዳት በሞከረች ሰዓት ሀይሚ ይሄ አይገባትም። እውነት ለመናገር ማለት ነው፣ በጣም ነው የሚደብር፣ በጣም ማለት ነው የሶሲ ነገር ማለት ነው እና እንግዲህ ጨረቃዎች እኔ እንጃ በሆነ ሁኔታ እንደምትመጡ አላቅም። ብቻ ግን ነገሩ በቅቶ ብትታረቁ ይሻላል። ከዚህ በኋላ ሀይሚ ሁሉን ነገር ለብሩክ ትታለች ማለት ነው። በቃ ትናንት ተናግራለች። ከዚህ በኋላ እንደፈለጋችሁ መሆን ትችላላችሁ። እኔ ሳወራችሁም አትረዱኝም ወይ አይገባችሁም። ስለዚህ ልትረዱኝም መስማትም ማዳመጥም ስለማትፈልጉ እንደፈለጋችሁ ሁኑ ብላ እንግዲህ ትናንትና ዘግታለች። የሁለት መቶ ሺህ ስለገባሽ እንኳን ደስ አለሽ እያላት ነው። ብዙ ሰው በጣም ደስ ብሎናል። ትናንት ሁለት መቶ ሺህ ስለገባሽ ማለት ነው። እና በጣም ከሚባለው በላይ ይገባታል ማለት ነው። ሰላም ሰላም፣ ቤተሰብ እንዴት ናችሁ አለው። ሰላማችሁ ይብዛ በያላችሁበት እያልኩኝ ውዴ ጨረቃ ቤተሰቦች እንዴት ናችሁ አለ። እንግዲህ ጨረቃዎች ሲሉ ሲሉ ሲሉ እዚህ ደርሰዋል። እና ዛሬ ደግሞ በምን ሁኔታ እንደሚመጡ አላውቅም እንግዲህ ቡራ የመጣበትን መልእክት ነግሬያችኋለሁ፣ መግቢያ ላይ ማለት ነው እና ሀይምዬ እንደ ዥዋዥዌ ሁኗል ነገሯ፣ አንድም ጽናት የለም ጸጉሯ ነገሩ ቀበጥ ነው ውሎና ዳሯ እያለ ነው ብሩክ ማለት ነው እና በቃ መያዝ አልቻልኩም ማለት እንዴት ነው፣ ልይዛት ልጨብጣት አልቻልኩም። በዚህ ስላት በዚህ ሽልክ በዚህ ስላት በዚህ ሽልክ ትላለች ነው ነገሩና እዚህ ጋር ስትሆን እዚያ ይታያታል ይላል፣ እንግዲህ ዳኒ ጋር የምትሄደው ማለት ነው። እዚህ ስትሆን ደግሞ እዚህ ያምራታል። አልወደደችኝ ወይ አልጠላችኝ እያመነታች አሰቃየችኝ ይላል ብሩ ማለት ነውና እኔ በሳቅ ነው የምትኮት። እውነት ለመናገር ቀረበችኝ፣ ስል ወደደችኝ ስል ትርቀኛለች፣ ቀረበችኝ ስል ትሸሸኛለች የሚለውን የአብዱ ኪያርን ዘፈን ጋብዟታል ማለት ነውና ሀይሚዬ እንግዲህ ማለት እሷ በቃ ሁሉንም ነገር ተናግራለች። ምንም ማድረግ አይቻልም ከዚህ በኋላ ማለት ነው። እኔ የምለው ነገር ቢኖር በቃ ቡራ በቃ ማለት ይቅርታ ጠይቀሃል፣ ይቅርታንም ተቀብልሃለች፣ ግን ደግሞ ለመታረቅ አሪፍ ነገር ያስፈልጋል። አሪፍ ነገር ማለት በቃ ማለት ሀይሚዬን የሚያስደሳትን ነገር አንተ ታውቃለህ። መቼም ሁለታችሁ ጋም ስህተት ጥፋት ሊኖር ይችላል፣ አይደለ ሀይሚ። ተሎ ይቅርታዋን ባለመቀበሏ እንደ ስህተት እንኳን ቢቆጠር አንተ የሰራው ቪዲዮም እንደ ስህተት ቢቆጠር ሁለቱም ፕራንክውን ወሳለ፣ ሁለታችሁም ጋር ስህተት ሊኖር ይችላል። ሶ ያመጣችሁት አንተና ሶሲ ስለሆናችሁ ምንም እንኳን ፕራንክ ቢሆን ስለዚህ ይቅርታ ጠይቃታል። ይቅርታውን ደግሞ በአሪፍ ነገር፣ በቆንጆ ነገር ሁሌም እንደምታደረገው አበባም ሊሆን ይችላል። እንዲሁ ከአበባ የተለየ ማለት ነው። የምር ከአበባ የተለየም በቃ ምርጥ ነገር አዘጋጅተህ እራት ሊሆን ይችላል። እና ብቻ ሀይሚን የሚያስደስታን ነገር ሁለት ጓደኛሞች ወይም ፍቅረኛሞች የሚያደርጉት የራስ ግብዣም ሊሆን ይችላል። በቃ የሆነ ምርጥ ነገር አዘጋጅተህ አንተና ሀይሚ ሰርፕራይዝ ብታደርጋት፣ ሀይሚ መቼም በአንተ የሚጨክን አንጀት የላትም። ሁሌ ነው በአንዴ የምትረሳው ማለት ነው። እኔኮ በአንተ የሚጨክን አንጀት የለኝም እያለች ብዙ ጊዜ ትናገራለች እና ሁለታችሁም እልክ ውስጥ ነው ያላችሁ። ስለዚህ ነገሩ እዚህ ጋር ቢበቃ፣ በቃ እስኪ ብሩክ ተሸነፍ። ተሸነፍ ማለት ያው የመጣው ባንተ ስለሆነ ሁለታችሁም ጋር እውነት አለ። አሁን በጣም ትልቁ ነገር ሁለታቸውም ጋር እውነት አለ። ሁለታቸውም ጋር የሰሩት ፕራንክ ቪዲዮም አለ። እሱ እንዳለ ሆኖ፣ በቃ ማለት እስኪ አንተ ሰርፕራይስ አድርጋት ይቅርታ ብላታል እስኪ በቆንጆ ነገር ሰርፕራይ አድርጋት እና ነገሩን ሰይጣኑን ሰበረው ቡራ ማለት ነው ይሄን ነው ማለት የምችለው ሀይሚ ደከመኝ ብላለች በቃ ደከመኝ ብላለች እንግዲህ ትናንትና ስለተናደደች ነው ማለት ዳኒ ሲደውልልኝ ላገኘው እችላለሁ አገኘዋለሁ ከደወለልኝ ምን ችግር አለው ምክንያቱም አያገባሽም ስላልከኝ አንተ ከኔ ጋር ሁነህ ከኔ ጋር እያወራህ ነው ከሶሲ ጋር ቪዲዮ የሰራሁ እኔ ግን ከዳኒ ጋር ስሄድ አያገባሽም ስላልከኝ ሁሉን ነገር ጨርሰን ነርኩ፣ እያለች ነው ሀይሚ። እንግዲህ ሀይሚ አልተቻለችም ማለት ነው። ሀይሚ ግን ትናንት የመግቢያ ቪዲዮ የሰራችሁን አይታችኋታል፣ ንግግሯን፣ ርብስ የምሬን ነው ምላችሁ፣ እግዚአብሔርን በጣም ነው የምታስደምም በጣም ማለት ነው። ብቻዋን የሰራችሁ ቪዲዮ ስለ ሶሲ ራሱ ያለችውን ሰምታችኋል አይደል? የራስሽ የሆነን ነገር ራስሽ ነው መያዝ ያለብሽ እንጂ ሌላ ሰው ኮንትሮል እንዲያደርግልሽ መጠበቅ የለብሽም። የኔ ነው ያልሽውን ነገር የሚወደሽ የሚያፈቅርሽ ከሆነ ፍቅርሽን ተንከባክበሽ ያዥ፣ ሌላ ሰው እንዲይዝልሽ ወይም ሌላ ሰው እንዲንከባከብልሽ አትፍቀጂ። ከፍተትም አተፍጠሬ እኔ ጋ ምንም የሚፈጠር ነገር የለም የተፈጠረም ነገር የለም ብላ የመግቢያ ቪዲዮ ማለት ነው። ለብሩክም ለሶሲም በሚገርም ሁኔታ በቃ በሚያስደምም ቦምብ በሆነ አነጋገር ነው ያስቀመጠች ማለት ነው። እነሱ ሲመጡ ላይረዱኝም ጭቅጭቅም ስለሆነ ብላ ሁሉን ነገሯን መናገር የምትፈልገውን ብቻዋን ነው የተናገረች ሀይሚ ማለት ነው። አይታችኋት አላ አይደለም? በጣም ነው የገረመችኝ። አነጋገሯ ሁሌም ታስደምማለች። ትናንትና ግን አያችኋት እንዴት እንደምትናገር ማለት ፎቶ የተነሱት ፎቶ ይሄ ታምሌን ያረጉት እሱ ነው። በቃ በጣም እንድጠራጠር ያረገኝ ማለት ብሩኬ ከኔ ውጭ ሌላ ጓደኛ የለውም፣ እኔም ከሱ ውጭ ሌላ ጓደኛ የለኝም። እኔና ብሩኬ እንኳን ባለነ ሁኔታ እንዲህ አይነት ነገር ለፎቶ እንኳን እንዲህ አይነት ቅርርም ኑሮን አያውቅም አንድም ቀንም። ታዲያ ከሶሲ ጋር በምን ምክንያት ነው እንዲህ ሊቀራረቡ የቻሉት? ላኬዛ አላቸው ብዬ እንዳስብ ያደረገኝ ታምኔሉ ነው ብላ። እንግዲህ ትናንትና ለብቿ ማለት ነው ሁሉንም ነገር ጠቅለል አድርጋ ያለፈውን ሁሉ ተናግራለች ማለት ነው። እና እንግዲህ እንግዲህ ትናንትና እውነቱን አፍረጥርጣለች። ለምሳሌ ዳኒ ጋሂዳ ስለ ብሩክ ልታናገረው በፈለገች ሰዓት ካሜራ ይዛ ያለደችበት ምክንያት አያችሁ ምን እንዳለች። ካሜራ ሲያይ ዳኒ ያወራጨዋል ነው ያለችው ማለት ነው። ዳኒን ነው እንደዛ ያለችው። ኢብን ሶሲን ጠርቷት እንግዲህ ዳኔ ነው የጠራት። ሀይሚን ለማጥመድ ይሆናል እንግዲህ ወይም ለማስቀናት ሶሲል ማለት ነው። ሶሲን ጠርቷት እንግዲህ ሶሲ ስትገባ ሆም ብሎ ነው የሀይሚን ጸጉር ሲነካከ ነበር ማለት ነው። አያችሁት። ዳኔ ግን ምንም አይጨነቅም ማለት በቃ ለቪዲዮ እና ሶሲን ለማስቀናት ብቻ ነው እንዲህ የሚያደርገው ማለት ነው። እንዴ ሀይሚ እኮ ብሩክን ለማስቀናት ምንም ያደረገችው ነገር የለም። ዳኔ ግን ለምንድነው ልክም አይ ነው